በአምልኮ ሊሆን ይችላል፣ ወይ በመገዛት ሊሆን ይችላል፣ በሆነ ነገር ከሴጣን ጋር ሌት ማድረግ ነው። እና እንደዛ አይነት ነገር ካለው ፌሚኒዝም አር ዩ ዊሊንግ ሶዛት ኦርቶዶክስ ስለሆንኩ ከዚህ ነገር ጋር አይሄድም ለማለት ፈቃደኛ ነች፣ በምሳሌ ኤግዛክትሊ? ምን ማለት ነው? ጾታ ጾታ ኢዝ አ ባውንደሪ፣ ወንድ አለ፣ ሴት አለች። ፌሚኒዝም ምንድን ነው እያረከ ያለኸው ብዬ ክሮስ ቼክ አደረግኩት። ታትስ ዋት አይ ዲድ ኤግዛክትሊ ቤዚክሊ ከዛ ዌቮች አሉኝ አለኝ ኦኬ ስንት ዌቭ አራት ኦኬ ፎርዝ ዌቭ ላይ ምንድን ነው ያረከው ኤልጂቢቲ ኪው አንዱ ጥያቄ ነው መልሱልኝ አለኝ ፌሚኒዝም ራሱ ሲነሳ መነሻው ሰይጣናዊ አምልኮን ማዕከል ያደረገ ነው የሚል ቦልድ ክሌም ነው ያስቀመጥኩት ኖ አይደለም የምትኝ ሲሆን ኦኬ ኬት ነው ያመጣኸው ይሄ እንዳታትኝና ክሮስ ቼክ ታደረገዋለች። አም ሪሊ ሀፒ እነዚህን ዳታዎች ለመስጠት። ጆርዲ ኦርቶዶክስ ናት ማለት ሺዘ ፋሚሊ ማለት ነው። ለእኔ ተረክተሽኛል። እንደዛ ነው ማስበው ነው አሁን ይሄንን ሰው ሼር ያርገው አያርገው ይረዳው አይረዳው አይሮን ኬር። ለእኔ ኦርቶዶክስ የሆነ ሰው ፋሚሊ ነው ማለቴ፣ በክርስቶስ አንድ ነን። ስለዚህ አንቺን ላወራ ስመጣ ዊዝ ዘ ኢንቴንሽን ኦፍ የተድላን እንትን ለመበቀል ፌሚኒስት ስለሆንኩ ብቻ አይደለም ግን ፌሚኒስት ስለሆንኩ ብቻ አይደለም ሴትም ነኝ። ዶሜስቲክ ቫዮለንስ ኢኒሽት የሚደረገው በአብዛኛው በሴቶች እንደምታቅ ያለች ዳታ ልስጥሽ። እሱ ላይ ወንድ እኮ ሰው ነው። ኢሞሽን አለው። ለምን አያለቅስም? ወንድ እኮ ያለቅሳል። ግን እንደናንተ አናለቅስም። የምናለቅስበት መንገድ ይለያል። ኢሞሽናችን ኤክስፕረስ የምናደርግበት መንገድ ይለያል ነው ቀንም ማታም ማለት አሁን አዲስ አበባ ውስጥ ዝም ብለሽ ከተማ ውስጥ ትንቀሳቀሽ ብድግ አድርጎ የሚደፍርሽ ሰው አለ ማለት ነው። በኢትዮጵያ የሕክምና ፌለር ምክንያት ብዙ ልጆች አሁን ሐኪም መሆን አይፈልጉም። የልጅነት ልም ነው አይደል፣ ሐኪሙ። የብዙዎች የልጅነት ልም ነው። ሲስተሙ ፌል ሲያደርግ ሐኪም መሆን አይፈልግም ሰው። ኤግዛክትሊ እንደሱ ነው ሀፕን የሚያደርገው። የሁለቱ ግንኙነት እየሻከረ በሄደ ቁጥር ሴቶች ሴት ወንድ ጠል እንዲሆኑ እየተነገራቸው ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር ሴም ቲንግ ነው ሀፕን የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲናት ፌሚኒዝም በመምጣቱ ምናገኘው፣ ኮ ሁለት ሶስት ጥቅም ሊኖር ይችላል፣ ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም፣ ጀነሬሽን ሶስት ሰጥቶ ኮተቶች መጣ። አሁን ኢትዮጵያ ውስጥ ፌሚኒዝም የሚባል እንቅስቃሴ ግን ዊ አስር ፐርሰንቱ ወንድ ፕሮቴክቲቭ ነው፣ ዘጠና ፐርሰንቱ ወንድ ደግሞ ደፋሪ ነው ብለን እናስቀምጥ። ዝም ብለህ እንዲቀለን። ሶ ምንድነው ማድረግ ያለብን? ምዶ ሶሉሽኑ ከተባለ እኔ ፌሚኒዝም አይደለም ሶሉሽኑ ነው ብለ ዌት፣ እያልከኝ ያለው ፊሜል ሴክስ ትራንስጀንደር ዊመንንም ይጨምራል እያልከኝ ነው? ጥያቄ ግን አሁን እሱ አይደለም ጥያቄ። አክሰብት አሁን እኔ አንቺ ኤልጂቢቲ ኪውን አትቀበይ፣ አም ሀፒ በቃ። ማለት ሞር ዛን ሃፒ ስለማላቅ አይደለም፣ አትሊስት እንደዚህ ፐብሊክሊ እንዲ ለሰው እየነገርን ስለሆነ አም ሃፒ ነገር ግን አንቺ የተቀበልሽው የፌሚኒዝም አይዲያ ግን ይቀበላል። የሴት ልጅ መብት መከበር አለበት ግን ኖት ነ ፌሚኒስት ወይ ነው ያልኩት። አባት ሴት ልጅ ያላቸው አባት ሴት ልጅ ጫካ ውስጥ ከራንደም ወንድ ጋር ራሷን ብታገኝ ትመርጣለህ ወይስ ከድብ ጋር ሲባል አባቶች ራሱ ሀይ፣ ድብ ይሻላል። ለምንድን ነው ያ ነገር የተፈጠረው? ለምንድን ነው ፌሚኒዝም ስላለ ውጭ ሀገር ያ ወንድ አገር ነው የሚሰራው። ሴት ሶሳይቲ ነው ማህበረሰብ ነው የምትሰራው። ፓትሪያርኪ የወንዶች የበላይነት አይደለም፣ የወንዶች ሳክሪፋይስ ነው። ምክንያቱም አለም ላይ ሰክሰስፉል የምንላቸው ወንዶች ፕሮባብሊ 3 ፐርሰንት ቢሆኑ ነው። ማጆሪቲው ወንድ ምንድነው? ነው ይዘ ሚዝረብል ጋይ። አብዛኛው ጎዳና ተዳዳሪ ወንድ ነው ይዘው ጀሶ ነው። አብዛኛው ን ኦቲስቲክ ተጠቂ ወንድ ነው። ታውቂያለሽ። አብዛኛው ፕሪዝን እንትን እስረኛ ወንድ ነው። እና ወንድ ተጠቃሚ ነው ብዙ አያስኬድም። ማለት አብዛኛው ወንድ መከራውን እየበላ ያለው ወንድ። ያንን ሲስተም ማነው ሴታፕ ያደረገው? ወንዶች። ሶ ዋት ቼክሜት። እሺ ኖ ቼክሜት አይደለም ማለት ነው ቼክ እንመለስ። እኔ ያልኩት እንመለስ፣ ችግር የለውም መጀመሪያ ይሄ በኦርቶዶክስ ክርስትና እያልከኝ ያለው የኦርቶዶክስ ክርስትና አስተምሮ የምንለው የወንዶች የበላይነትን ያራምዳል። የወንዶች የበላይነት ሳይሆን ለወንዶች ኦቶሪቲ ይሰጣል። ኦቶሪቲ ማለት ቤቱን ለምሳሌ አይደለም ሀብት፣ ስቴት ምናምን የምንላቸው ነገሮች ከአባት ወደ ወንድ ልጅ ነው የሚተላለፈው፣ ወይም ደግሞ ከአባት ወደ ሴት ልጅ የምታገባው ባል ነው የሚተላለፈው ማለት ነው። ይሄ ዴፊኒሽን ያስማማናል አያስማማል? ያስማማ አስማማ ኤፌሶን ላይ ቅዱስ ጳውሎስ የተናገረውን ዮሐንስ አፈወርቅ የተረጎመበት ነው። ኦርቶዶክስ ቤተክርስቲያን ውስጥ ነገሩ እንዲህ ነው የሚሰራው። አቡ የፈለገውን አንደርስታንድ ያደረገውን ሲነግረን አይደለም የምንቀበለው። የምናደርገው ምንድን ነው? አባቶች የቤተክርስቲያን አባቶች አቡ በጣም አናደኋል፣ ግን እሺ። ለምንድን ታውቂያለሽ? ቤተክርስቲያኗ ውስጥ እንዲ አይደረግም። ግለሰብ የግሉን ኦፒኒየን መናገር አይችልም። ሮንግ ነው። አንድምታ አላት። እሺ እኔ ባይ ማለት ነው አንድምታ ስለዚህ ዮሐንስ አፈወርቅ ይሄንን እንዲህ ብሎ ነው ያብራራው። ዳትስ ዘ ማይንድ ኦፍ ዮሐንስ አፈወርቅ ዳትስ ዘ ማይንድ ኦፍ ዘ ቸርች። ከምታስበው በላይ ሴቶችን ለመጨቆን የመጽሐፍ ቅዱስን ቃላት ይጠቀማሉ። አንቺ ደግሞ ዘ ሴም ቲንግ አደረግሽ። አቡንና መጽሐፍ ቅዱስን ተጠቅመሽ የምትፈልጊውን የፌሚኒዝም አይዲያ አራመድሽ። ዲስ ጋይ የኦርቶዶክስ አፖሎጀቲክስ ነኝ ብሎ ራሱን ክሌም አድርጎ ከመጣ ሂ ሹድ ነው አትሊስት አባቶች ምን እያሉ እንደሆነ እሱን በማቅረብ ቤተክርስቲያኗን ሂዩሚሊት አድርገሻል ብዬ ነው የማስበው። ስለዚህ አዎ፣ ምክንያቱም ይሄ ባይዘው የአንዱ ጥቅስ ነው። ሌሎቹን ጥቅሶች እየገባው ደግሞ ባሳይሽ ሮንግ ኢንፎርሜሽን ነው የተላለፈው። ሌላ እኒ ፋይን ወንዶች ሄደው ሲገነቡ ስልጣኔን እንትን ሲሉ ሲያብላሉ ሲያመጡ ሲያመጡ ሲያመጡ ሴቶች ምንድን ነው እየሰሩ የነበረው እዚህ ዘመን ላይ ሁላ ሜሶፖታሚያ ኢጅፕት ሄደን ሮማን ኤምፓየር ሄደን፣ ወንዶች ባይመሩት ኖሮ ሮማን ኤምፓየር እምናውቀው አይነት ሮማን ኤምፓየር ይሆን ነበረ? ላይሆን ይችላል፣ የተሻለ ሊሆን ይችላል። የትኛውም አለም ጫፍ ለደረሰ ስልጣኔ ባለቤት ነው። አዎ ከዛ ያለ ወንድ መር ስርዓት አለም የትም አደርስ የትም። ፌሚኒዝም ዘ ግሊች ኢን ዘ ሲስተም እያለን ያለ ነው ማለት ነው። ሌላ ሲስተም ቢኖር ኖሮ ከዚህ የተሻለ ሲቪላይዜሽን ላይ አንደርስም፣ አንደርስም የፌሚኒዝም ፎርዝ ዌቭ ስፔሲፊካሊ የፎርዝ ዌቭ ፌሚኒዝም ንቅናቄ ክሪቲካል ኢሾዎቹ ምንድን ናቸው፣ ያነሳቸው ብሎ ማየት እኮ ነው። ትራንስጀንደር ኤልጂቢቲ ኪዩ ዜድ ምናምን እንዳለ አለ። እዛ ውስጥ አንተ ምን አድርግ እኮ አላልኩ። እኔ እያልኩ ያለሁት ያለውን ሪያሊቲ ሙሉ ለሙሉ አቅርበው ነው። እዛ እሳቤ ውስጥ ራሱ ጭቅጭቅ አለገ አቃለው እኮ እሱን መናገር ሶ ለሚሽፈሰው የተሻሻለ ነገር የለም አለ ገብቶኛል። ያ ነገር ጥሩ ነው አይደለም? ገብቶ አሁን ይኸውልሽ፣ አይደለም ገብቶኛል አትበለኝ። ያ ነገር ጥሩ ነው አይደለም? ከሰማንያ ፐርሰንት ወደ ሰላሳ ፐርሰንት መቀነሱ ጥሩ ነው አይደለም? እኔ አሁን ትዳር ሲይዝ ማለት ነው ትዳር ሲይዝ እና ልጆች ስወልድ ቤት ቁጭዬ ልጆቼን ነው ማሳደግ የምፈልገው ስራ መስራት አልፈልግም። ወንዶች ፔን፣ ለወንዶች ድካም፣ ለወንዶች ስቃይ መልስ ወንዶች ናቸው። መፍትሄውም ደሞ ቁልፉም ደግሞ በእጃቸው ነው። ወንዶች ሳክሪፋይስ ማድረግ አይኖርባቸውም ምንድነው ከኔ ጋር ተስማምቶ ጥሩ ሆኖ ተዋደን ተፋቅረን ደስተኛ ሆነን ብንኖር ነው መመርጠው የሚለው አይዲያው በጣም አሪፍ ነው፣ ግን በጀት የለንም። ኢትዮጵያ ፌሚኒዝምን ኢንቫይት አድርጋ ከምታተርፋቸው ነገሮች ይልቅ ፌሚኒዝምን ኢንቫይት አድርጋ የምትከስርባቸው ነገሮች ስለሚበልጥ በራሷ መንገድ በራሳችን መንገድ ወንዶችና ሴቶች መሀል ያለውን ችግር ለመፍታት ብንሞክር የተሻለ ነው።